ጠቅላይ ሚኒስትር ዶክተር አብይ አህመድ ለአራተኛው የአርበኞች ድል በዓል የእንኳን አደርሳችሁ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ በመልእክታቸው ቀደምት እናትና አባቶቻችን ነጻነትን በደም አስከብረው ሀገር አውርሰውናል፣ በዚህም እንኮራለን ብለዋል። እነዚህ ቀደምት አርበኞች በከፈሉት ዋጋ ዛሬ ቀና ብለን በነጻነት አደባባይ እንድንራመድ አድርገውናል ብለዋል። በድህነታችንና በኋላ ቀርነታችን ምክንያት ግን ነጻነታችን ሙሉ ሊሆን አልቻለም ነው ያሉት። ነጻነታችን የተሟላ እንዲሆን ዛሬ ኢትዮጵያ የሁለተኛውን ዘመን አርበኞች ትፈልጋለች ያሉ ጠቅላይ ሚኒስትሩ የሁለተኛው ዘመን አርበኞች ኢትዮጵያን ወደ ሁለንተናዊ ብልጽግና በማድረስ ነጻነቷን ሙሉ የሚያደርጉ ናቸው ብለዋል። በፖለቲካዊ፣ በኢኮኖሚያዊ፣ በማህበራዊና በዲፕሎማሲያዊ መስኮች በሚኖረው ሰላማዊ ጦርነት ድህነትንና ኋላ ቀርነትን ታግለው የሚያሸንፉ አርበኞች ናቸው ብለዋል። የዚህ ዘመን አርበኝነት ትጥቁ እውቀት ክህሎትና ዲሲፕሊን ነው ያሉት ጠቅላይ ሚኒስትሩ ወኔው የሀገር ፍቅር ቆራጥነትና ንጽህና ነው ግቡ ደግሞ የኢትዮጵያ ብልጽግና ነው ብለዋል ጠቅላይ ሚኒስትሩ ኢትዮጵያን ታላቅ ለማድረግ ሁለቱም አይነት አርበኞች ያስፈልጋሉ ይህ ዘመን ደግሞ ይበልጥ ሁለተኛውን አርበኝነት ይሻል ይሄ ቀን የመጀመሪያውን አርበኝነት መዘከሪያ ለሁለተኛው አርበኝነት ደግሞ መሰረት ማጽኛ የሚሆን ተስፋዬ የላቀ ነው ሲሉ መልእክታቸውን ቋጭተዋል